አረ ቤተሰብ የምሰማው ነገር ምንድን ነው ይሄ ነገር እንዲ እኔ በጣም ነው ያስደነገጠኝ የሆነ ነገር ደርሶኝ ሰላም ሰላም ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛለኝ በያላችሁበት ብሩኬና ሀይሚ ያው ቀርተዋል አልመጡም ነገር ግን አልዬ ቡርኬና ሀይሚ እኮ የምር ነው የተጣሉት። እና እንደዚህ አይነት መረጃ ደርሶኛል። በመሀላቸው ደግሞ ከባድ ሴራ ያቺ የሆነ ታይም ላይ ስሟን መጥቀስ አልፈልግም፣ ቲሸርት ወስዳ ነበር ያች ጠንፌ ማለት ነው ያቺ ዘልዛላ እሷ እና ይቺኛዋ ጠንፌ ከባድ ሴራ ብሩኬን ለመለየት ምናምን ያደረጉት ነገር አለ። ይሄ ነገር ደግሞ ፕራንክ እንዳልሆነ ስሬስ ነገር እንደሆነ ምናምን ነገር በብሩኬና በሃይማ ደግሞ ከባድ ጠብ እንዳለ ምናምን ነገር አሁን የተነገረኝ በቴሌግራም ላይ ማለት ነው፣ እና ይሄንን መናገር አለብሽ ለጨረቃ ፋሚሊ አንቺ ለእነሱ ቀረቤት ስላለች ምናምን ስትለኝ ልጅቷ በእርግጥ የቅርብ ሰው ስለሆነች ነው ይሄንን አምኜበት እና ቪዲዮ ሊሰራ የቻልኩት ማለት ነው። በእርግጥ ጥላት እንዳላቸው አውቃለሁኝ። ጥቂት ሰዎች ናቸው የብሩኬን እና የሃይሚን አንድነት የሚፈልጉ። ከጥቂት ሰዎች ውጭ ሁሉም አስመሳይ ነው። አካውንት እየቀየሩ አንዴ ብሩኬን ይዘቀዝቃሉ፣ አንዴ የብሩኬን እናት ሞቱ ይላሉ፣ አንዴ የብሩኬ ወንድ ሞተ ይላሉ። የሚያደርጉት ነገር የለም። ብዙ አስመሳይ ሰው አለ፣ ብዙ ጥላት አለ። እነሱን ለመለየት ቆርጦ የተነሳ ማለት ነው። ያ ደግሞ አንድ ነገር ደግሞ እንድጠራጠር አደረገኝ። እናስታውሳለን፣ የመለኛው ሰርግ ጊዜ እነ ብሩኬ በትግረኛ ሙዚቃ ጨፍሮ ነበረ። ይችኛ አቀና ስርዓት ጠንፌ ደግሞ በትግረኛ ሙዚቃ ጨፍራ ኢንስታግራም ላይ ፖስት ፖስት አደረገች ከዛ እንዶም ቪዲዮ ልሰራ ነበረ። እንዴ! እቺ ቅናታም ዛሬም ከብሩኬና ከሀይሚ ራስ ላይ አልወረደችም። በቃ እነሱ መከታተል እነሱ ያደረጉትን ማድረግ ነው ስሯ፣ ብዬ ታዝቤ ዝም አልኩኝ። አይ፣ እቺ አርፋት ስለተቀመጠች መነካካት አልፈልግም፣ ግን ከነሱ ጋር ተታየች ይሄድባታለሁ ብዬ በራሴ ልክ እንደ እብድ አወራሁና ዝም አልኩኝ። ከዛ ደግሞ ዛሬ እሷ የሷም እጅ አለበት። በቃ የሆነ የተቀነባበረ ሴራ ነው ሁለቱን ለማጣላት ምናምን ነገር ተብሎ ሲነገረኝ ያ ነገር ያ በቅናት ተነስታ ጨፍራ ፖስት ያደረገችውን ኢንስተግራም ላይ ትዝ አለኝ ማንኛዋ ጠንፌ እንደሆነች ገብቷችኋላ የሆነ ታይም ላይ ቲሸርት ለብሳ ምናምን ነገር ሀይሚ ናት የሰጠችኝ ሀይሚ ደግሞ እኔ ነኝ የሰጠኋት ያለችው ያቺ ብዙ ነገር የተደረሰባት ማለት ነው እና የእሷ ማለት ነው። እና ውዶቼ እኔ በጣም ደበረኝ፣ ግራ የገባኝ፣ በጣም ጨነቀኝ፣ እግዚአብሔርም በጣምም ተበሳጩኝ። ማለት ለምን በዚህ ልክ ክፉ ሆንን? ለምን በዚህ ልክ ክፉ ሆንን? እኔ አንድ ነገር ልጨምርላችሁ፣ ቡርጌን እና ለሀይሚን ለመለየት እንደዚ አይነት ሴራ ሰው ቢያዘጋጅ ወይንም በእነሱ ላይ ሴራ እንደዚ አይነት ቢያሰሩ እንደው ወደኋላ የሚሉ ይመስላችኋል?

ለሀብቴ ለወንድምዬው ሞት የተመኙ ሰዎች እየዘቀዘቁ ሞት የተመኙ ሰዎች፣ እንደዚ ቡርኬና ሀይሚን ለመለየት እንደ ወደ ኋላ የሚሉ ይመስላቸዋል። እንደስታስቡት ስታስቡት ስንት አይነት ቆሻሻ ሰው እንዳለ እናንተ አታቁም። በጣም በጣም በጣም ይሄ ፕራንክ ተተጀመረ ጊዜ ጀምሮ ስንቱን ታዘብኩት። ስንቱን ማለት ነው ሀይሚን ስንት ጊዜ ዛሬ እየደፉ ሲሳደቡ፣ ምናምን ብዙ ነገር ሲሉ፣ ብቻ እሷን መሆን ስላቃታቸው ነው። መብታቸው ነው እንደፈለጉ ያደርጉ። ምንም የሚቀንስ ነገር የለም፣ ከሁሉም ላይ ማለት ነው ሙሽ እየሞቱ እንደዛ አሉ ስላሉ እነሱ እንደዛ ያደረጉ እናት የሌላቸው ናቸው። ያለ እናት ተወልዶ መንገድ ላይ እየተጣሉ የእናትን ፍቅር የማያውቁ ሰዎች ናቸው እንደዛ ያደረጉት፣ አይፈረድባቸውም ብዬ ነው አይቻ ያለፍኩትኝ ና እንደዛ አይነት የድድብና ጥግ እያሳዩ በይፋ እንኳን ብሩኬንና ሃይሚን ለመለያየት ይቅርና ለእናት አራሉ ለማለት ያክር ነው ለእናት ለወላጅ እናት ያራሉ የማይራሩ አረመኔዎች አሉ። እንኳን ሁለቱን ፍቅረኛሞች ለመለየት ማለት ነው ሶ እግዚአብሔር ከእነሱ ጋር ይሁን፣ እንደ ሰላሙን ይመልስላቸው። እውነት ይሄ የተባለውም ነገር እንደ ውሸት አድርጎት በመሀላቸው የገባ ሰው ካለ እግዚአብሔር ከመሀላቸው ነቅሎ ያስወጣላቸው። እኔ ይህንን ማለት የምፈልገው እውነት፣ እኔ ሰው ግን ምን እንደሚጠቀም አላቅም። የተዋደደን ሰው ለያይቶ በቃ ያልሆነ ያልሆነ ነገር እኔ እንጃ እኔ እኔ እግዚአብሔር ምን እንደምላችሁ አላውቅም። ብቻ ብቻ ይሄንን ፕራንክ እንድትሰራ እና ይሄንን ነገር እንድታደርግ ይቺ ጠንፌዋ የዛችኛዋም ጠንፌ ሴራ እጅ አለበት የሁለቱት በመተባበር ነው ምናምን ሲባል በጣም ደነገጥኩኝ። በጣም የሚሆኑ የሆኑ ነገሮች ስለተያያዙብኝ ይሄንን ቪዲዮ መስራት አለብኝ ለማንኛውም ብዬ ወሰንኩኝ ማለት ነው። እግዚአብሔርን እኔ እዚ ጋር እየዋሹኝ ምናምን ዝም ብዬ እያወሮኝ አደለም። እግዚአብሔርን ቃል ይሄ በጣም የሚያስጨንቅ ነገር ነው እና በጣም ግራ ያጋባል። ለምን ሰው በዚህ ልክ ክፉ ሆነ ምናምን ነገር ምናም ብላ ደውል እንትን ቦይስ ሪከርድ አደረገችልኝ ምናምን ነገር እና በጣም ደነገጥኩኝ እኔ። እና ለማንኛውም ግን ውዶች ያይዟችሁ ሁሉም ነገር እግዚአብሔር ያቃል። እግዚአብሔር ደግሞ እግዚአብሔር ያገናኘውን ደግሞ ሰው ሊለያየው አይችልም። ሁሉም ነገር ይስተካከላል። ሁሉም ነገር ሰላም ሆኖ እነሱም ወደ ቦታቸው እንደሚመለሱ በጣም ተስፋ አለኝ። በእርግጥ ጥላቶቻቸውን እናውቃለን፣ በጣም በግልጽ ማለት ነው። ሴትም ወንድም ጥላት አላቸው እናውቃለን። ነገር ግን ምንም ምንም አይሳካላቸውም።